ጠና ስልኝ እንደምናመሻችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ዳሴ ድምጽ ነው። ከሰቱ ዜናዎች ጋር አንተነህ ደግፈኝ። በቅድሚያም አበይት ነጥቦች ነው። የአስቸኳይ ጊዜዎች ከውከትና ብጥብጥ ጋር ግንኙነት የላቸውን የህትመት ውጤቶችና ስብሰባዎችን እንደማይመለከት የአስቸኳይ ጊዜዎች ኮማንድ ፖስት አስታወቀ። የአየር ብክለት ሁኔታን የሚለይ አውሮፕላን ይፋ ማድረጋቸውን የብሪታንያ ተመራማሪዎች ገለጹ። አብራችሁን ቆዩ። የአስቸኳይ ጊዜ አዋጁ ከእውከትና ብጥብጥ ጋር ግንኙነት የሌላቸውን የህትመት ውጤቶችና ስብሰባዎችን እንደማይመለከት የአስቸኳይ ጊዜ አዋጅ ኮማንድ ፖስት አስታወቀም። የአዋጁ የእስካሁን ትግበራ ሂደት የጥፋት ኃይሎችን ለህብረተሰቡ በተገቢው ደረጃ ያጋለጠ መሆኑን አስታውቋል። አብዲ ከማል ህብረተሰቡን በማሳተፍ ተግባራዊ የተደረገው የአስቸኳይ ጊዜ አዋጅ የእስካሁኑ ትግበራ በሀገሪቱ ሰላምና መረጋጋት እንዲፈጠር አድርጓል ነው ያሉት የኮማንድ ፖስቱ ሴክሬታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳም የመጀመሪያው ትልቅ ውጤት ብለን የምናስቀምጠው በዚህ ሀገር ውስጥ ተፈጥሮ የነበረው ሁከትና አለመረጋጋት እንዲቆም ማድረግ ተችሏል። ስለዚህ አሁን ባለንበት ሰዓት ወይም ደግሞ ከዚህ አዋጅ በኋላ በሀገሪቱ ውስጥ ሰላምና መረጋጋት ማስፈን ታሳቢ የተደርጎ የታወጀ አዋጅ ነበርና ይህን በሚገባ መተግበር የተቻለበት ሁኔታ ነው ያለው። የዜጎች ህይወት ያለግባብ እንዳይጠፋ ማድረግ የተቻለበት ሁኔታ ነው ያለው። አሁን ሁሉም አካባቢዎች ያሉ እንቅስቃሴዎች መደበኛ የኢኮኖሚና ማህበራዊ አገልግሎቶች የሚሰጡበት ሁኔታና ህዝቡ ወደ ተረጋጋ ህይወት ወይም እንቅስቃሴ ውስጥ የገባበት ሁኔታ ነው ሆኖ የምናገኘው የእውከትና የብጥብጥ አካላትን በተገቢው ደረጃ ያጋለጠ እንደሆነም ጠቅሰዋል። የነኚ የጸረ ሰላምና የጸረ ልማት ኃይሎች ተልዕኮ ሀገራችን ሰላምና ልማት ከማይፈልጉ ሀገራት ጋራ ምን አይነት ትስስር እንዳላቸው ከሀገር ውጭ ካሉ ጸረ ሰላም ኃይሎች ጋራ ምን አይነት ትስስር እንዳላቸው በቂ ገንዛቤ በህብረተሰቡ ዘንድ የተፈጠረበትና ህብረተሰቡም ይሄን በሚገባ ተረድቶ አሁን ለተፈጠረው ሰላም ልማት ግንባር ቀደም ሆኖ እንዲሰለፍ እንዲቆም ማድረግ መቻሉ ይሄ ትልቅ ስኬት ነው ብሎ ማስቀመጥ ይቻላል። እስካሁን ለተገኘው ውጤት የህዝቡ ሚና የላቀ ነበር ያሉት ሚኒስትሩ ተቀምጦ በነበረው ቀነገደብም አራት መቶ የእውከትና የብጥብጡ ተጠርጣሪዎች እጃቸውን ለህግ መስጠታቸውንና የተዘረፉ ንብረቶች መመለሳቸውንም አስታውቀዋል። አዋጁ ከእውከትና ብጥብጡ ጋር ግንኙነት የሌላቸውን የህትመት ውጤቶችንና ስብሰባዎችን እንደማይመለከትም አብራርተዋል። በዚህ ሀገር ላይ በህትመትም በሚዲያ መሸፈን ያለባቸው በርካታ ስራዎች አሉ። እነኚህን ስራዎች ይሄ ህግ የከለከለበት ምንም ነገር የለም። ይሄ ህግ የከለከለው ነገር ቢኖር ማንኛውም ሁከት፣ ብጥብጥ እና በህዝቦች መካከል መጠራጠርና መቃቃር የሚፈጥሩ የህትመትና የሚዲያ ስራዎች ነው የከለከለው። መመሪያው የከለከለው ማንኛውንም ሰልፍ እና የአደባባይ ስብሰባ ከኮማንድ ፖስቱ ፈቃድ ውጭ የተከለከለ ነው ነው የሚለው ኮማንድ ፖስቱ ከፈቀደ ሊደረግ ይችላል ማለት ነው እዚህም ሆኖ ነገር ግን አሁን ያለው ትልቁ አንዱ ብዥታ የሚመስለኝ ስብሰባ የሚለውን ቃል ዝም ብሎ በጥሎ ብቻ ወዞ መደበኛ ስብሰባዎችን ጭምር ኮማንድ ፖስቱን የማስፈቀድ ስራ ውስጥ ነው ያለው ስለዚህ መደበኛ ስራዎች ለልማት የሚደረጉ መደበኛ ስራዎች ለማህበራዊ አገልግሎት የሚደረጉ መደበኛ ስራዎች በየተቃውሞ የሚሰሩ ስራዎች እነኚህ ስብሰባዎችን አልተገደቡም፣ አልተከለከሉም። አዋጁን መነሻ በማድረግ በየአካባቢው የሚስተዋሉ የወንጀል ሙከራዎችን ህብረተሰቡ እንዲያጋልጥም ነው የጠየቁት። እኛም እስካሁን በአረግነው ነው ክትትልና ቁጥጥር መሰረት አንደኛ ቁጥራቸው ውስን ጥቂት ቢሆንም በጽጥታ አካላትም በዚህ አይነት ስነ ምግባር ችግር ያለባቸው አካላት ያሉ መሆኑን ደርሰንበታል። በህግ ቁጥጥር ስር አውለናቸዋል። በዋነኛነት ትልቁ ነገር መሆን ያለበት የህዝቡ ተሳትፎ ነው ወሳኝ የሚመስለኝ። በዚህ አይነት አግባብ በጸጥታ አካላትም ቢሆን ስነ መግባር የጎደላቸው ጥቂት የጸጥታ አካላትም ቢሆን የሚፈጥሩት ነገር ሲኖር በተጨማሪም ደግሞ በነሱ አስመስሎም የሚንቀሳቀስ ነገር ሲኖር እንዴት መከላከል እንዳለበት ለህብረተሰቡ ግልጽ የሆነ አቅጣጫ አስቀምጠናል። ስለዚህ ህዝቡ በህደራጀ መልኩ የዚህ አይነት ድርጊቶች ሲፈጸሙ የማጋለጥ የማሳወቅ፣ የመተባበር ስራውን አጠናክሮ እስከተሰራ ድረስ ከህዝብ የሚደበቅ አንድም ነገር ሊኖር አይችልም። የሚቀርቡት ጥቆማዎች የውሸት ጥቆማ ሆነው በተገኙ ሰዓት እና ሌላውን ሆን ተብሎ ለማጥቃት የሚደረጉ ጥቆማዎች ሲሆኑ፣ እንደዚሁም እየተከታተልን በህግ አግባብ እነኛ አካላት ይህን የፈጸሙት አካላት ጭምር የሚጠየቁበትን አግባብ ተከትለን የምንሄድና የምንሰራ መሆኑን በዚህ አግባብም የያዝናቸው የተወሰኑ አካላት መኖራቸውና ይህንም በሕግ እያጣራ መሆኑን በግልጽ ለማስቀመጥ እንፈልጋለን። በሁከትና ግርግሩ ተጠርጥረው የተያዙ ግለሰቦች የሚገኙባቸውን ስፍራዎችም አብራርተዋል። በፊንፊኔ ዙሪያ በሰሜን ሸዋና ምስራቅ ሸዋ የተያዙ ግለሰቦች በአዋሽ ማቆያ የሚገኙ ሲሆን ከምስራቅና ምዕራብ ጉጂ ዞን እንዲሁም ባሌን ጨምሮ ከምስራቅና ምዕራብ ሀረርጌ የተያዙ ተጠርጣሪዎች በዝዋይ አላጌ ማቆያ እንደሚገኙ ተናግረዋል። ከቄለም ወለጋ ምዕራብና ምስራቅ አርሲ የተያዙ ሰዎች ደግሞ በጦላይ እንዲቆዩ ተደርገዋል። በአማራ ክልል ከሰሜንና ደቡብ ጎንደር ከአዊና ምዕራብ ጎጃም እንዲሁም ከጎንደርና ባህር ዳር ከተሞች የተያያዙ ተጠርጣሪዎች ደግሞ በባህር ዳር ይገኛሉ ብሏል። ከደቡብ ክልል ጌዲዮ ዞን የተያያዙ ተጠርጣሪዎችም በይርጋለም፣ በአዲስ አበባ በቁጥጥር ስር ያሉት ደግሞ እዚሁ አዲስ አበባ ናቸው ነው ያሉት። ከተጠርጣሪዎቹ እንደ ወንጀል ደረጃቸው በህግ የሚጠየቁ እንደሚኖሩና ሌሎቹ ደግሞ የታድሶ ስልጠና ተሰጥቷቸው እንደሚመለሱም ነው ያስታወቁት። በዚህ ሂደት እስካሁን ሁለት ሺ ሰዎች ተመክረው መመለሳቸውን በመጥቀስ በተቀመጠው የአንድ ወር ጊዜ መሰረት ተጠርጣሪዎቹ ከቤተሰቦቻቸው የሚገናኙበትን ሁኔታና የስም ዝርዝራቸውን ኮማንድ ፖስቱ በቀጣይ እንደሚያሳውቅም አቶ ሲራጅ ገልጸዋል። ተመልካቾቻችን፣ የአስቸኳይ ጊዜያዊ ኮማንድ ፖስት ሴክሬታሪያት የሰጠውን መግለጫ ሙሉ ፕሮግራም ከዜና በኋላ ይዘን የምንቀር መሆኑን እንገልጻለን። እንድትከታተሉ ከወዲሁ እንጋብዛለን። የኮምቦልቻ ፖሊቴክኒክ ኮሌጅ በከተማው ካሉ የኢንዱስትሪ ተቋማት ጋር ባለው ትስስር ለሰልጣኞች የስራ ዕድል እየተፈጠረ ነው። ኢንዱስትሪ ተቋማቱ ከኮሌጅ ሰልጥነው የሚወጡ ወጣቶች በተቋማት ውስጥ ከፍተኛ ሚና እየተጫወቱ መሆኑንም ገልጸዋል። ዳዊት ጣሰው። ወጣት ዘላለም ፍቅሩ በኮምቦልቻ ፖሊቴክኒክ ኮሌጅ ነበር በኢንዱስትሪ ማሽነሪ ቴክኖሎጂ የሰለጠነው። አሁን ላይ ዘላለም በኢንዱስትሪ ተቋማት ውስጥ ከሚሰሩ ወጣቶች አንዱ ነው። ዘላለም እንደሚለው ታዲያ ይሰለጥንበት የነበረው የኮምቦልቻ ፖሊቴክኒክ ኮሌጅ በከተማው ካሉ የኢንዱስትሪ ተቋማት ጋር በነበረው ትስስር በቂ ክህሎት ማዳበሩንና በኢንዱስትሪው ዘርፍ አስተዋጽኦ ለማበርከት መቻሉን ይናገራል። አብዛኞቻችን እዚ ኢንዱስትሪያል የተማረን ተማሪዎች ስራ አግኝተናል፣ ስራ ይዘናል። ጥሩ ኢንዱስትሪና ትስስር ስለነበረ እርስ በራሳችን እኛ እዛ ተምረን ወጣን፣ እዚህ በስራ ላይ ተሰማራን፣ ከነበሩትም ሰዎች እውቀት ወሰድን። ከዛ በኋላ ከዛ ጋር ደግሞ የሚመጡት ልጆች ደግሞ ከኛ ጋር እውቀት ሼር እናደርጋለን። በስልጠና ወቅትም በኮሌጁ ባሉ በቂ የቴክኖሎጂ ውጤቶች መሰልጠናቸውና የተግባር ልምዳቸውን በኢንዱስትሪ ተቋማቱ ማድረጋቸው የተሻለ እድል እንደፈጠረላቸውም ወጣት ዘላለም እና ሌላኛው በኢንዱስትሪ ተቋም ውስጥ የሚሰራው ሙባረክ ይገልጻሉ። ኮምቦልቻ ፖሊቴክኒክ ኢንዱስትሪያል በማሽንም በሶማሌ የተደራጀ እንደመሆኑ አንፃር አጥጋቢና ጥሩ ስልጠና ተሰጥቶን ጥሩ የሆነ አፓራንት ሰጠን። በዛ አፓራንት መሰረት በስራ ላይ እንገኛለን። ቲዎሪውን በኖሌጅ ደረጃ እና እንደገና በተግባር ስታየው እዛ ላይ በወረቀት ነው፣ እዚህ ላይ ደግሞ በተግባር ነው። በጣም አሪፍ ነው። አሁን ላይ ሁሉ ነገር ተሟልቶ ማቴሪያል ሁሉም እንደውም የተሻለ ትምህርት ቤት ነው ብዬ ነው። እንደተቀሩት የአማራ ክልል ፖሊቴክኒክ ኮሌጆች ሁሉ የኮምቦልቻ ፖሊቴክኒክ ኮሌጅም ሰልጣኞች በስልጠና ቆይታቸው ሰባ በመቶ የሚሆነውን በኢንዱስትሪ ተቋማት ነው ልምምድ የሚያደርጉት። ይህና ሌሎች የዘርፉን ስልጠና ለማሳደግ በሚከናወኑ ተግባራት ወጣቶቹ በኢንዱስትሪው ዘርፍ ውስጥ ዘልቀው ገብተው ትርጉም ያለው ስራ መስራት ችለዋል። የኮሌጁ ዲን አቶ ኔው ጌትነት ለእነዚህ ፋብሪካዎች እና ለአካባቢው ትንንሽም መካከለኛም ለሆኑ ኢንተርፕራይዞች የሰለጠነ የሰው ኃይል ፍላጎቱን በማደጉ የተነሳ የእኛም የስልጠና የሚያሰለጥነው የተማሪ ቁጥር ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረና እነዚህን ሰዎች አሰልጥነን እየሰጠን ያለንበት ሁኔታ ነው ያለው። የኢንዱስትሪ ተቋማቱ የወጣቶቹ ስልጠና በተወሰነ ሙያ መስክ ብቻ የተገደበ መሆኑ እንደ ችግር አንስተውታል። ይህ በስራ ሂደቱ ላይ ክፍተት እንደፈጠረባቸው በመጠቆም የኮሌጁ ዲንም ለዚህ ምላሽ ሰጥተዋል። ከአውቶሞቲቭ ዘርፍ አንጻር ስናይ ከዚህ በፊት በነበረው የስልጠና አካሄድ እና ስናሰለጥን የነበረው ሞር ጀነሪክ የነበረ እና ሁሉንም ሙያዎች በአንድ ላይ የተጠቃለሉበት አይነት ስልጠና ስለነበር ሰልጣኞች ሰልጥነው ሲወጡ ከሁሉም ጋር የተለያየ ቁንጽል ቁንጽል ነገሮች ነው የሚኖሩት። ጀነሪክ የሆነ አብሮች ስለሚከተል ስፔሻላይዝ ለማድረግ እንቸገር ነበር። በአሁኑ አካሄድ ግን ስትሪም ላይንድ ስለሆነ ብዙዎቹ ኢንተርፕራይዞች ብዙዎቹ ካምፓኒዎች በዚህ ደረጃ አሁን በምንሰጠው ስልጠና እየተጠቀሙበት ያለበት ሁኔታ ነው ያለው። ወጣቶቹ በኢንዱስትሪ ተቋማቱ ገብተው ከመስራታቸው በተጨማሪም በኢንተርፕራይዝ በመቋቋም በተለያዩ የፈጠራ ስራዎች አገሪቱ ወደ ኢንዱስትሪ ለምታደርገው ጉዞ የበኩላቸውን እያበረከቱ መሆኑንም ገልጸዋል። ለኢቢሲ ዘገባ ዳዊት ጣሰው ባህር ዳር። በአዲስ አበባ በሚድሮክ ኢትዮጵያ ተይዘው ለዓመታት ግንባታቸው ተቋርጠው ከነበሩት መካከል የአራቱ ፕሮጀክቶች ግንባታ ስራ ጀመሩ። መንግስት የተጀመሩት ግንባታዎች ያለማቋረጥ እንዲቀጥሉ ጥብቅ ክትትልና ቁጥጥር እንደሚያደርግም የከተማ አስተዳድሩ ገልጿል። መርከብ ረዳ። በአዲስ አበባ በተለያዩ ቦታዎች ለዓመታት ታጥሮ የተቀመጡ በርካታ ቦታዎች አሉ። ከነዚህም ውስጥ በሜድሮክ ኢትዮጵያ ኃላፊነቱ የተወሰነ የግል ድርጅት ማህበራዊና ኢኮኖሚያዊ ጠቀሜታ ለመስጠት ታስበው በባለቤትነት የተወሰዱ አስራ ሰባት ፕሮጀክቶች ይገኛሉ። ላብነትም በአራዳ በቦሌና በልደታ ክፍለ ከተሞች የሚገኙት ማሳያዎች ናቸው። ቦታዎቹ በተለያየ ወቅት የተወሰዱ ሲሆኑ የተወሰኑት በጅምር ያሉ፣ የቀሩት ደግሞ ግንባታ ያልተጀመረባቸው ናቸው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ አባተ ስጦታው የችግሮቹ መነሻ በሁለት አካላት የተመሰረተ ነበር ብለዋል። አንዱና ዋነኛው በራሱ በድርጅቱ ውስጣዊ ጉድለቶች ምክንያት ለረጅም ጊዜ የቆየ ነው። ሁለተኛ ደግሞ በከተማ አስተዳደሩ በኩል አንዳንድ መፈታት ያለባቸው መለስተኛ ነገሮች አሉ። ያም ሆነ ይህ ግን ፕሮጀክቶቹ ተጓድ ተዋል እስካሁን ዛሬ ሁላችሁም እንዳያችሁት ስምንት ቦታዎችን ለማየት ሞክረናል። ከስምንቱ ውስጥ ኦልሞስት አራት ቦታዎች ከሞላ ጉደል ተጀምረዋል። ፒያሳ፣ ቦሌ፣ ሲና ድና የሜክሲኮ ኦልሬዲ ጀምረዋል ማለት ነው። ያልጎበኘናቸው ሌሎች ሳይቶች አሉ። የእነሱንም ማካተን ቀጣይ አቅጣጫ የምናስቀምጥበት ሁኔታ ነው የሚኖረው የሚል እምነት አለ። የሜድሮክ ኢትዮጵያ ዋና ስራ አስፈጻሚ አቶ አብነት ገብረ መስቀልም እስካሁን ለመዘግየቱ የተለያዩ ችግሮችን አብራርተዋል። ከፍተኛ ዲዛይን ለውጥ ከሃምሳ እና ከሃምሳ ሁለት ፎቅ ወደ ታች ወርደን በአራት ፎቅ ሾፒንግ ሴንተር ለመቀየር የተደረጉ አሉ እራሳችንም ደግሞ በድርጅታችን ያለ የውስጥ ችግራችንን እንደተጠበቀ ሆኖ ለነሱ ሁሉ በጊዜ መፍትሄ ባለመስጠት ጊዜ የወሰደ ቢሆንም አሁን ወደ ግንባታው ገብተናል። በባለሀብቱም ይሁን በመንግስት የስራው ቀጣይነት ዋስትና እንዲኖረውስ ምን ይደረጋል? ማስተማመኛ የሚባለው ውጤቱ ብቻ ነው፣ ሰርቶ ማሳየቱ ነው እንጂ ቃል መግባቱ መማማሉ ምንም ዋጋ የለውም። ለሚድሮክ ብቻ አይደለም። አሁን በዚህ አጋጣሚ ሁሉም በከተማችን ውስጥ ወደ ልማት ያልገቡ አጥረው ይዘው ወደ ልማት ያልገቡ የግል ባለሀብቶች፣ የመንግስት ተቋማት የልማት ድርጅቶች በሙሉ በዚህ አጋጣሚ ከዚህ በኋላ ጊዜ መግዛት አስፈላጊ አይደለም። ለከተማ አስተዳደሩም፣ ለመንግስትም፣ ለባለሀብቱም ለድርጅቱም ጠቃሚ ነው ብለን አናስብም። ስለዚህ በተጀመረበት አግባብ በሙሉ አቅም ወደ ስራ መግባት ይሆናል ማለት ነው። ከዚህ በኋላ የህግ የተጠያቂነት ስርዓትም ተግባራዊ የሚሆንበት ሁኔታ ተጠናክሮ ይቀጥላል። አንበሳ ኢንተርናሽናል ባንክ በ2008 በጀት ዓመት ከታክስ በፊት 378 ሚሊዮን ብር ትርፍ ማግኘቱን አስታወቀ። ባንኩ የተከፈለ ካፒታሉን ከ800 ሚሊዮን ብር በላይ ማድረሱንም ገልጿል። ጌታቸው ባልቻ ተጨማሪ አለው። ከተመሰረተ 10 ዓመት የሞላው አንበሳ ኢንተርናሽናል ባንክ በመላ ሀገሪቱ 150 ቅርንጫፎች አሉት። በፍጥነት እያደገ በሚገኘው የባንክ አገልግሎት ዘርፍ ቀልጣፋና ዘመናዊ አገልግሎት ለመስጠትም ዘመኑ በሚጠይቃቸው ቴክኖሎጂዎች ራሱን በማደራጀት ተወዳዳሪ ለመሆን እየሰራ መሆኑን ገልጿል። የባንክ አገልግሎትን በመላ ሀገሪቱ ተደራሽ ለማድረግ በሚደረገው ጥረት ውስጥ የራሱን ድርሻ እየተወጣ መሆኑንም የባንኩ ፕሬዝዳንት አቶ ጌታቸው ሰለሞን ይገልጻሉ። ብራንቾቻችን በየአመቱ ሚኒማም 30 መክፈት አለብን ብለን እየሰራን ነው ያለነው ያለፉት ሁለት ዓመታትም የተሳካልን ይህንን ነው። በእያንዳንዱ ገጠር ያለው ሞባይል ያለው ባንክ አለው በሚያስብል መልኩ ኤጀንቶችና ሪክሪት በማድረግ ወኪሎችን ሪክሪት በማድረግ እያንዳንዱ አካባቢ ላይ ባንክ ተጠቃሚ የሚሆንበት ሁኔታ እየሰራን ያለ ነው። ተደራሽነታችን በብዙ ዘርፍ ነው እየሰራንበት ያለነው። አንበሳ ኢንተርናሽናል ባንክ ከ7000 በላይ ባለ አክሲዮኖች ያሉት ባንክ ነው። የባለ አክሲዮኖች 12ተኛ መደበኛ ጠቅላላ ጉባኤውንም አካሂዷል። በ2008 በጀት ዓመት ከታክስ በፊት ከ378 ሚሊዮን ብር በላይ ትርፍ ማግኘቱንና የተከፈለ ካፒታሉንም ከ800 ሚሊዮን ብር በላይ ማድረሱን የባንኩ የዳይሬክተሮች ቦርድ ሊቀመንበር ፕሮፌሰር ጣሰው ወልደሕና ገልጸዋል። በበጀት ዓመቱ ማብቂያ ላይ ከታክስ በፊት ብር 378.11 ሚሊዮን ትርፍ ለማግኘት ችለናል። ይህም ካለፈው ዓመት አፈጻጸም ጋር ሲነጻጽር የ37 በመቶ እድገት አለው። ብር 231 ነጥብ 62 ሚሊዮን ዋጋ ያላቸው አክሲዮኖች ለነባር እና አዳዲስ ባለ አክሲዮኖች በመሸጥ አጠቃላይ የተከፈለ ካፒታል አቅማችን ብር 826.24 ሚሊዮን አድርሰናል። አንበሳ ኢንተርናሽናል ባንክ በመላ ሀገሪቱ ያለውን የገንዘብ አቅም በማሰባሰብ መልሶ ለልማት እንዲውል ለተለያዩ ኢንቨስትመንቶች ብድር በመስጠት ውጤታማ ስራ እያከናወነ መሆኑን አቶ ጌታቸው ሰለሞን ይናገራሉ። ባለፈው ዓመት በተለይ ከሪሶርስ አንጻር ወደ 1.9 አካባቢ ቢሊዮን የሚጠጋ ወይ ደግሞ 99 ፐርሰንት በማሳካት ትልቅ በባንኩ ታሪክ ለመጀመሪያ ጊዜ ትልቅ የሪሶርስ ሞብላይዝ ያደረግንበት ዓመት ነው። ይሄ መጥቶ ዝም ብሎ የሚቀመጥ አይደለም። ያገኘነው ሪሶርስ ፋይናንስ ማድረግ አለብን። ከዚህ ፐርስፔክቲቭ ሁሉም ሴክተሮች የሚባል በተለይ ደግሞ ፕራዮሪቲ የሚባሉ እንደ ማኑፋክቸሪንግ፣ ኤክስፖርት ላይ በዋናነት ደንበኞቻችን አቅም አግኝተው መስራት የሚችሉና ለባንኩም ለራሳቸውም ለሀገር መጥቀም የሚችሉበት ሁኔታን ለማድረግ ፋይናንስ ለማድረግ ሞክረናል። ከዚህ በጣም የተሳካ ስራ ሰርተናል። ባንኩ በፈረንጆቹ 235 በኢትዮጵያ ዓለም አቀፍ ደረጃውን የጠበቀ መሪ ባንክ ለመሆን ያስቀመጠውን ራይን ለማሳካትም በሰው ሀብት ልማትና በኢንፎርሜሽን ቴክኖሎጂ ራሱን እያደራጀ እንደሚገኝ ገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ከኤቢሲ ነው። ወደ ውጭ ዜና አልፋለሁ። የአየር ብክለት ሁኔታን የሚለይ አውሮፕላን ይፋ ማድረጋቸውን የብሪታንያ ተመራማሪዎች ገለጹ። አውሮፕላኑ በተገጠሙለት መሳሪያዎች መረጃዎችን በመተንተን ብክለትን ለመቆጣጠር ይረዳም ተብሏል። ሰለሞን ጸጋዬ። የዓለም አየር ጥራት ጠቋሚ ቡድን የአንድ አገር አየር ምን ያህል እንደተበከለ ለማወቅ የተለያዩ ሳይንሳዊ ዘዴዎችን በመጠቀም የአየር ጥራት መረጃን በየዕለቱ ይፋ ያደርጋል። ቡድኑ የአየር ጥራት ደረጃዎችንም አስቀምጧል። በዚህም መሰረት ከዜሮ እስከ 50 ያለው ደረጃ ለጤና ችግር የማይፈጥር ነው። ከ51 እስከ መቶ ያለው ደረጃ ተቀባይነት ያለውና ለክፉ የማይሰጥ ሲሆን ከመቶ1 እስከ መቶ 50 ያለው ደግሞ ከመተንፈሻ አካላት ጋር የተያያዘ የጤና ችግር ያለባቸው ማለትም ሳይነስ አስምና ሌሎች የጤና እክል ያለባቸው ሰዎችን ሊጎዳ የሚችል የአየር ሁኔታ ነው። ከ151 እስከ 200 ደረጃ የሚሰጠው ከተማ ወይም አካባቢ ማንኛውም ሰው ከመተንፈሻ አካላት ጋር ለተያያዘ የጤና ችግር ይዳረጋል። አንድ ከተማ ከ300 በላይ ደረጃዎችን ካስመዘገበ ግን በአካባቢው ያሉ ነዋሪዎች እጅግ በከፋ የአየር ሁኔታ እንዳሉ ይቆጠራል። በዚህም ምክንያት ለሞት ሊዳረጉ እንደሚችሉ በቡድኑ የተቀመጠው መመዘኛ ያስረዳል። ታዲያ ሀገራት የተለያዩ መሳሪያዎችን በመጠቀም የከተሞች አየር ምን ያህል እንደተበከለ መረጃን ለዜጎቻቸው ይፋ ያደርጋሉ። በተለይ ለአየር ብክለት ዋነኛ መንስኤ የሆኑት የበለጸጉት ሀገራት ደግሞ የከተሞቻቸውን የብክለት ደረጃ ለማወቅ ዘመናዊ ቴክኖሎጂዎችን ይጠቀማሉ። የብሪታንያ ተመራማሪዎችም የሀገሪቱን ከተሞች የአየር ብክለት ለመለካት የሚያስችል አውሮፕላንን ይፋ አድርገዋል። አውሮፕላኑም የመጀመሪያ የሙከራ በረራውን አድርጓል። ጎጂ ጋዞችንና ጥቃቅን ብናኞችን መለየት የሚችሉ መሳሪያዎች የተገጠሙለት ይህ አውሮፕላን ያገኘውን መረጃ በመተንተን ከጤና አኳያ የሚያደርሱትን ተጽዕኖ እንደሚገልጽ የዮርክ ዩኒቨርሲቲ ተመራማሪ ዶክተር ጄምስ ሊ ይናገራሉ። እንዴት ነው የአየር ጥራትን ማሻሻል የምንችለው የሚለውን ለመለየት የአየር ብክለት ደረጃን ማወቅ አለብን። ይህ አውሮፕላንም ትክክለኛ የአየር ብክለት መለኪያ ነው። መረጃውን ከጤና አንጻር እየተነተነም ይነግረናል። መንግሥታትም የአየር ጥራትን ለማሻሻል ስትራቴጂ መንደፍ አለባቸው። በየአመቱ በብሪታንያ ከ40 እስከ 50 ሺህ ዜጎች በአየር ብክለት ምክንያት ይሞታሉ። 92 በመቶ የሚሆነው የዓለማችን ሕዝብ ደግሞ የዓለም ጤና ድርጅት የአየር ጥራት ደረጃን ካስቀመጠው ዝቅተኛ ገደብ በላይ ባላቸው አካባቢዎች እንደሚኖሩ የዘገበው ቢቢሲ ነው።